አይኔ አባባ አላወጣም። ብሩኬ ሰላም ሰላም፣ ውድ ቤተሰብ እንዴት ናችሁልኝ? ሰላማችሁ ይብዛል። ካሜራማኑ ግን ማለት ነው፣ ዛሬ ቤተሰብ በጣም ነው የተሳሳተው። ሀይሚና ብሩኬ ሲንቀጠቀጡ አዝንቢልኝ የሚለው ሙዚቃ መግባት ነበረበት ከዛ ቦታ ላይ። ረዳን የሚባል ችሎታው በጣም ነው ያንገላታቸው። ሀይሚን በጣም ነው ያንገላታት። እውነት ችሎታው ማለት ኮስተር ብሎ አይስቅ ምናምን እና እንግዲህ ተንቀጥቀጡ ቁጭ በሉ ተነሱ እያለ በጣም ነበር ሲያሰቃያቸው የነበረና ብሩኬም ደግሞ አይነ አባባ እያለ ሲዘፍን ገደለን እኮ በሳቅ ይሄ ዘፈን ግን ማለት ነው ይሄ ወደ ገጠር ቦታ ምናምን ሰርግ ሂዳችሁ የምታውቁ ከሆነ እንደዚህ ያው ይዘፈናልና እንደዚህ አይነት ዘፈኖች ይወጣሉ ብሩኬ ሰርግ ቢታደም እርግጠኛ ነኝ በሚያምር ድምፅ እንደሚያንጎራጉረው የተረዳሁት እና ሃይሚም ደግሞ ደንግጣለች። እንደምታዩት ያስደነግጣል፣ የምር ያስፈራል እንደዚህ አይነት ነገር። ሃይሚ ግን ማለት ነው ከአብርሃም እና ከኤፍሬም ላይ ስታደርግ የነበራቸው ነገሮች ነው ሰሞኑን እየተመላለሱባት ያለው እየኛ ወዶች የምር ሰሞኑንም ማዘናፈታ ያለባቸው ነው። እንዴት እንደሚያስቅ የሚያመጡት ፕራንክ። እና በዚህ አጋጣሚ እህቴንም አስታወስኳት፣ እኔ የምሬን ነው ውድ ቤተሰብ። እህታለችኝ እና እንደዚህ እብድ በጣም በጣም የምፈራውና በፊቷ እንደዚህ አይነት ነገር ከመጣ ገደል ነው ጫካ ነው ምናምን የለም ዝም ብላ ነው የምትሮጠው። እና የሆነ ጊዜ ላይ እንደዚህ ሲመጣባት በፊቷ ልጇን ጥላ ሮጣለች። ማረሳው ነገር እና እሷ ነው በአእምሮዬ ድቅን ያለችብኝ ከዛሬው ቪዲዮ ላይ ማለት ነው። ዳኒ ግን በፈጣሪ ስም የምር ፊልም ቢሰራ ያዋጣዋል። እናንተ የምሬን ነው ያለምንም ልምምድ ይሄን ያክል እንዲህ እና እንግዲህ፣ ብሩኬ ያው ከመግቢያው ጀምሮ ደስ ደስ የሚሉ ነገሮችን ነው ሲናገር ነበር። ያከበራችሁን አክብሩ፣ የሚወዳችሁን ውደዱ እያለ ነበር እና ግን እውነት ሀይሚና ብሩኬ አሁን በጣም ነው ያሳዘኑኝ። የዛሬ ፕራንክ ዘና ፈታ ቢያደርገንም ግን ደግሞ የሆነ በቃ አሳዘኑኝ። አንደኛ ነገር እንደዚህ ፕራንክ ሲሰሩ ቅንድብ ቅንድባቸውን ቅንድብ ቅንድባቸውን ነው የምንላቸው፣ ለምንድን ነው ለምንድን ነው ለምንድን ነው የምንላቸውና? ሁሌ በእርግጥ ይሄ ወጣ ያለ ፕራንክ እነሱ እንዳይጣሉ ስለምንፈራ ነው እኛ እንደዚህ የምንላቸው። ግን ደግሞ ምን ያክል እየተጫናቸው እንደሆነ ነው የተረዳሁት። ማለት አሁን ሰሞኑን ቤተሰብን ለማስደሰት የሚያመጡት ቪዲዮ የሚያደርጓቸው ነገሮች በጣም ነው ብቻ እኔ እየተረዳሁ ያለሁት ነገር ብዙ ነገሮች ማድረግ እየፈለጉ ግን ከዚህ ጋር ያለውን ቤተሰብን እየፈሩ አይነት ነገር ይመስለኛል እና እና እንግዲህ በመቼ ዕለታት ነው በቀደም፣ ሀይሚና ብሩኬ ስጦታ ተቀናንሰዋል። ስጦታ ፍቅር ይጨምራል፣ ስጦታ ተሰጣጡ ብዬ ነበረ እኔ ቪዲዮም ሰርቼ የነበረ እና እውነት ለመናገር ስጦታ ተሰጣጥቶ አያውቁም። በጣም ብዙ ጊዜ የሆናቸው አላቅም። እንግዲህ ከካሜራ ጀርባ ምናምን ሊሆን ይችላል እና እንደ ስጦታ ስትሰጣጡ በጣም ደስ ይላል፣ ፍቅር ይጨምራል። እና ዛሬ እንግዲህ ምርጥ ሽቶ ነው ይዞላት የመጣው ማለት ነው ሸበላው ለሀይሚ ቆንጆ አሸታ ሳጨርስ መቶ ዳኒ በጠበጣት እንጂ እና ሌላኛው ደግሞ ትንሽ የሚደብረው ነገር ምንድን ነው? እኔ እኔ እንጃ እስካሁን ድረስ እኔ ተስፋ አልቆረጥኩም። እኔ እስከሚሄድ ድረስ እኔ ተስፋ አልቆርጥም ብያለው። በነገራችን ላይ ዛሬ ሲናገር የነበራቸው ነገሮች ስለ ሀይሚ በቃ እንደሚሄድ ነው። እውነትም እንዴ ማለት እንዲ በአንድ ቀን እንዴት ሊቀዶች አለ። ግን ብሩኬት ጊቱን ይሄን ያክል ነበር ያናደደው። የዛን ቀኑ ፕራንክ ይህን ያክል ነበር ተስፋ ያስቆረጠው እኔ አሁንም እየቀለደ ማለት አሁንም እኛን ፕራንክ እያደረገን ነው የሚመስለኝ፣ እና በጭራሽ በዚህ ሀይሚን ጥሏት የሚሄድ አይመስለኝም። ግን አወራሩ ስሰሙት ደግሞ በቃ ልክ ብቻውን እንደሚሄድ ነው የሚያወራው። ሀይሚ እያለቃቀሰች ነው። ስለዚህ ያው አላደል ደስ ደስ የሚሉ ነገሮችን እሷን የሚያበረታ ነገር ጻፉላት እያለ ነበረ። በእርግጥ ከዚህ ጋር መጻፍ ያለ መጻፉ ሳይሆን እኮ ያው የአንተን መናፈቋን የእኛ ጽሁፍ አያስጥለውም መቼም። እውነት ብሩኬ፣ እኛ አብረ ብትሄዱ ነው ደስ የሚለን። እግዚአብሔርን እኔ እንጃ እኔ እስካሁን ድረስ ቤተሰብ አላመንኩም፣ በቃ ሀይሚን ጥሏት ይሄዳል ብዬ ምንም እምነቱ የለኝም። እንደዛ እያለ እያወራሁ ራሱ ላምነው አልቻልኩም። እና ቢያንስ አሁን እሱ የሚሄደው እኮ ለመዝናናት አይደለም። ገብቷቸዋል አይደለ ለመዝናናት አይደለም፣ ልሰራ ነው የሚሄደው። እዛ ደግሞ ከስራው ላይ ትንሽ ይቆያል እና። ስለዚህ ሀይሚ ግዴታ በዚህ ሰዓት ላይ መሄድ አለባት። ከዛ ሄደው ማክበር አለባቸው ማለት እሺ። የማይወስዳት ከሆነ እንዴት ነው ታዲያ ቃሉን ሊፈጽም የሚችለው? ሁለት መቶ ሺ ሲገባ ቃሌን አደርጋለሁ ቃሌን፣ ማለት ቃል የገባውላትን ነገር አድርግላታለሁ ብሎ ነበር አይደለ? እንዴት ታዲያ እንዴት? ኧረ እኔ ጥያቄ ፈጥሮብኛል ውድ ቤተሰብ። እኔ እንጃ ብሩኬ ይሄዳል ብዬ ማለት ጥሏት ይሄዳል ብዬ እኔ አላስብም ና ያው ሀይሚን ባለፈው ሰምታችኋታል። ያው እሱ ከሄደ እሷም እንደምትሄድና መሄዷ አይቀርም በእርግጠኝነት እሱ ጥሏት ቢሄድ መሄዷ አይቀርም፣ ትሄዳለች። በጣም እሷ እንድትሄድ የሚያበረታቷት ቤተሰቦቿም ስላሉ ትመጣለች። ግን ተለያይተው ከሚሄዱ ደግሞ ሀይሚ መሄዷ ካልቀረ ቀረ አብረው ቢመጡ ደስ ብሏቸው እና ብሩኬ እስካሁን ድረስ እኛ አላመንህም፣ አንተ ተናገርክ እንጂ እኛ አላመንህም እኔ በበኩሌ ያላመንኩትን ብቻ አብረው እንደሄዱ ነው ፍላጎት። የምር በዚህ ጊዜ ላይ ሀይሚን ጥሏት በየት በጣም ደስ ይለኛል።